ታችን መጀመሪያ መነሻው ከዳቦ ነው። ዳቦዎች አሉ። እንቡጥ ቤከሪ ፒ ኤል ሲ ይባላል። ይህ ኢንዱስትሪ ዞን በጣም ሰፊ የስራ ዕድሎችን ፈጥሮልናል። ዳቦ መፋፋትና ለመፋፋቱን ያን ፓራሜትር ሰርቼ ነው የምችለው ማለት ነው። አምራች ማህበረሰብን መቀላቀል የሆነ የሚፈጥረው ሸት የሆነ ነገር አለ። መንግስት ያው የማዘጋጃ ቤቱ የመሬት አቅርቦችን አቀረበ፣ እኛ ደግሞ በግላችን ገንብተን ገባም ማነሸ ሞስቸውን ማለት የዱቄቱን እርጥበት ወይም ስንዴውን የምናይበት ፓራሜትር ነው ወራቤ ከተማ በማዕከላዊ ኢትዮጵያ ክልል የስልጤ ዞን ዋና ከተማ ሆና በ1995 ዓ.ም ተመሰረተ ተመሰረተች የከተማዋ ነዋሪዎች ስራ ወዳጅነት ከቅርብ ጊዜ ወዲህ በተሰሩ የሪፎርም ስራዎች በመታገዙ ወራቤ ከተማ በፈጣን እድገት ውስጥ እያለፉ ከሚገኙ ከተሞች መካከል አንዷ አንድ ትሆን ረድቷታል የከተማዋን እድገት እያፋጠኑ ከሚገኙ አምራቾች መካከል ሶጃት ዱቄት ፋብሪካ ይገኝበታል ስሜ አህመድ ሙዛሚ እዚህ ድርጅት ላይ ስራ ድርሻ የስራ አስኪያጅነት ላይ ነው። ድርጅታችን መጀመሪያ መነሻው ከዳቦ ነው። ዳቦዎች አሉ እንቡጥ ቤከሪ ፒ ኤል ሲ ይባላል። አዲስ አበባ ነው መነሻቸው። ያው እቺ ይሄ የኢንቨስትመንት አማራጭ መኖሩን ስንሰማ መሬት ጠየቅም፣ ፕሮሰስ ሆነ፣ ማሽኑም ተመቻቸ ገባን ነው ወደ ሰራ። ያ ሂደት እንዳለ ሆኖ አሁን በዛው እንቡጥ በሚለው ነበር ነው። አሁን ግን ሶጃት ፍሎር ፋክተሪ ብለን ሶጃት ይሄ ሰፈሩም ነው። ሶጃት ኢንዱስትሪ ዞን ነው የሚባለው። እንዳጋጣሚ ብራንዳችንም ሶጃት ፍሎር ፋክተሪ ነው የሆነው። ፔልሲው ግን እንቡጥ ፔልሲ ነው የሚባለው ሶ ሶጃት ለጊዜው በ50 ኪሎ ግራም ነው ስፔሻል ዱቄት እያመረትን ያለነው። ሌሎቹ ተረፈ ምርቶች ናቸው ማለት ነው። ሁለተኛ ሶስተኛ የሚባሉ ዱቄት ደረጃዎች የለም፣ ደረጃ አንዱ ስፔሻል ፍሎር ነው ማለት ነው። እሱን እናመርታለን። የገበያ ትስስር ደግሞ ለጊዜው የለብንም። መጀመሪያ ቤከሪዎች ነበሩንና ወደ እነሱ በመላክ ነው ቴስት እያደረግን ነበር። ያው ፕሮዳክቱን ፐርፌክት ስላልነበር ነበር መጀመሪያ ቀስ እያለን ያሉ ግድፈቶችን እያረምን አሁን ላይ ጥሩ ዱቄት ማምረት ጀምረናል። ለወደፊት ግን በ25 በ10 ለከስተመር ተደራሽ ለማድረግ እቅዳለን። ለጊዜው በ50 ኬጂ ብቻ ነው እያተመን ነው። የሶጃት ዱቄት ለገበያ ከመቅረቡ በፊት ምርቱ ጥራቱን የጠበቀ ስለመሆኑ ደረጃውን በጠበቀ የምርት ጥራት ፍተሻ ላብራቶሪ ተመርምሮ ይረጋገጣል። ፈሪሃ ማምድ እባላለሁ። የሶጃት ኢንዱስትሪ የላቦራቶሪ ባለሙያ ነኝ። እና እኔ የምሰራው ስራ ስንዴና የወይትና የፍሎር ፓራሜትሮችን ነው ቸክ አደርጋለሁ። ብዙ አይነት ፓራሜትሮች አሉ። ከምሰራቸው ውስጥ አንዱ ይሄኛው የዱቄት ዋይትነስ ወይም ንጻቱን ማውቀው በዚህኛው ላይ ቸክ አድርጌ ነው። ሞስቸውን ማለት የዱቄቱን እርጥበት ወይም የስንዴውን የምናይበት ፓራሜትር ነው። ይህ ከሆነ ደግሞ ለምሳሌ ይሄ እርጥበት አለው ማለት ያ ስንዴ ወይም ዱቄት ይቀልጣል ማለት ነው። ለምሳሌ ዳቦ ሲቦካ አይነት ነገር ማለት ነው እና ያን የምናውቀው ቀድመን እዚህ ጋር ይሄን ነገር ቸክ አድርገን ነው ወደ ስራ የምንገባው ማለት ነው። ለምሳሌ ጉልተን ማለት ምን ያህል የለም ዳቦ መፋፋትና ለመፋፋቱን ያን ፓራሜትር ሰርቼ ነው ማወቅ የምንችለው ማለት ቴስት አድርጌ ነው። እና ያው የኛው አሽ ኮንተንት የምንሰራበት ነው። ከዳቦ ቤት ተነስቶ ወደ ዱቄት ፋብሪካ ያደገው ሶጃት ዱቄት ፋብሪካ ስራውን ቀስ በቀስ እያስፋፋ ወደ የምግብ ኮምፕሌክስ ለማሳደግ እየሰራ ይገኛል። መጀመሪያም እንቡጥ ፒ ኤል ሲ ነበር። እንቡጥ ፉድ ኮምፕሌክስ የሚል ፕላን የሮንግ ታይም እቅድ ነበረን። ስለዚህ እስከዛ ከዱቄት መጀመር አለብን በሚለው በሾርት ታይም ፕላናችን መሰረት ዱቄቱን ለማምረት ፕሮሰስ አድርገን ከዛ ማሽነሪ ማመቻቸቱ ላይ ስንገባ ከልማት ባንክ ጋር ተያይዘና፣ በአጭር ባጭር ጊዜ ነው ማለት ይቻላል። ብዙም አልቆየም። ጥሩ ሁኔታ ነው፣ በጥሩ ትብብር ነው እሱም ያለቀው። ከተተከለ በኋላ ቀጥታ ወደ ስራ ነው የሞከረ ቴስት ፌዝ ላይ ስንሞክር ማሽኑም ጥሩ ነው ወይ እየሰራ ነው። እና ሂደቱ ብዙ አድካሚ ነው አይባልም፣ ጥሩ ነው። መንግስት ያው የማዘጋጃ ቤቱ የመሬት አቅርቦቱን አቀረበ፣ እኛ ደግሞ በግላችን በገንብተን ገባም ማለት ነው፣ ሼድ የሚሆነውን ያ ቢያንስ ባጭር ጊዜ በዚህ መሬት ላይ ምን ማድረግ ምን ማቅረብ እንችላለን ባጭር ጊዜ ወደ ምርት የሚገባው ምንድነው የሚለውን ካየን በኋላ ፕሮፖዛላችን ፉድ ኮምፕሌክስ ቢሆንም ባጭር ጊዜ ግን ዱቄቱን መጀመር እንችላለን በሚል ሂደት ይሄንና ተሳክቷል ማለት ነው። እና በዛ ሰዓት ማዘጋጃውም ቀና ትብብር ነበረው መሬት በማቅረብ የሚሆነ አንዳንድ ነገሮችን በጠየቅን ሰዓት በጣም ዌልካሚንግ ናቸው። ደስ ይላል ወይ ማሽኑ በቀን የማምረት አቅሙ 82 ቶን ሲሆን፣ እኛ ግን ያው እንደ መጀመሪያ ፌዝ ባለን የሰው ኃይል ልክና ባለን ጥሬ ዕቃ አቅርቦት ልክ አንድ ሺፍት ነው የሚሰራው በቀን በአቨሬጅ እስከ 300 አራት መቶም ማምረት ይቻላል። ሶጃት ዱቄት ፋብሪካ አካባቢውን ከማልማት ባሻገር ለዜጎችም የስራ እድል ፈጥሯል። ሶጃት ዱቄት ፋብሪካ የመጀመሪያው ስቴጅ ሲሆን በስሩ 31 ቋሚ ሰራተኞች እና ከ30 እስከ 40 ዴሊ ሌበር ይዘን ወደ ስራ ገብተናል ማለት ነው። እና አካባቢው ምቹ ነው። የመብራትና የውሃ ችግር ብዙም የለም። ትንሽ የመንገድ የመንገድ ቻሌንጆች አሉ። እስካሁን ባለው ሁሉም ጥሩ ነው። የሥራ ሂደቱ ድርጅታቸው የተለያዩ ኢንቨስትመንት ፕሮሞሽኖችን በማየት ወደ ሶጃት ኢንዱስትሪ መንደር መግባቱን የሚናገሩት አቶ አህመድ አምራቹን ማህበረሰብ በመቀላቀላቸው የተለየ ስሜት እንደፈጠረባቸውም አልሸሸጉም። ወራቤ ኢንዱስትሪ ዞን እንደተዘጋጀና የኢንቨስትመንት አማራጮች እንደተመቻቸው ስንሰማ እኛም ጠየቅን። በጣም በአፋጣኝ ሁኔታ ነው የተመቻቸው ሁሉም ነገር። በቅርብ ጊዜ ነው ሁሉም ነገር ያልቆ ወደ ስራ የገባ ነው እዚህ በመግባት ያገኘው ጥቅም አንደኛ አምራች ማህበረሰብን መቀላቀል የሆነ የሚፈጥረው ኢኒሼቲቭ የሆነ ነገር አለ። ምሳሌ ብዙ አይነት ሰዎችን እዚህ ጋር ታገኛለ። ያው አምርተ ያው የስራ እድሎችን መፍጠሩ የመጀመሪያ ሆኖ ሳለ ለአካባቢውም ደግሞ የተለያዩ የስራም የኢንፍራስትራክቸር አቅርቦቶች እየተመቻቹ ይሄዳሉ። ራሱን የሚችል ትውልድ እያፈራን እንሄዳለን በሚለው በሶጃት ኢንዱስትሪ መንደር ለተነሳው የተጨማሪ መሰረተ ልማት ጥያቄን በተመለከተ ያናገርናቸው የስልጤ ዞን ኢንዱስትሪ እና ኢንቨስትመንት ቢሮ የኢንዱስትሪ ዳይሬክቶሬት ዳይሬክተር አቶ ሳላዲን ከድር በሰጡት ምላሽ የኢንዱስትሪ መንደሩን አገልግሎት ለማሻሻል እየተሰራ መሆኑን ገልጸውልናል። ስሜ ሳላዲን ከድር ይባላል። ከስልጤ ዞን ኢንቨስትመንት እና ኢንዱስትሪ መምሪያ የኢንዱስትሪ ዳይሬክቶሬት አስተባባሪ ነኝ። ኢንዱስትሪ መንደሩን የተሻለ ከማድረግ አንጻር ከዞን፣ ከክልል፣ ከከተማ አስተዳደር ሁሉም በቅንጅት እየሰራ ነው የሚገኘው። በ2017 ብቻ 29.3 ሚሊዮን ብር አጠቃላይ ፈሰስ የተደረገ ነው ለመንገድና ለመብራት ስራው። ይሄንም 26.3 ሚሊዮን ብር ዞንና ከተማ አስተዳደሩ ፈሰስ ያደረጉት ሲሆን 3 ሚሊዮን ብር ግን ከክልል ድጋፍ የተሰጠበት ነው ኢንዱስትሪ መንደሩን በመደገፍ ምናልባት አሁን መንገዱን በምንመለከትበት ሰዓት የጥርጊያ መንገዱ አልቋል ጥርጊያ መንገድ ነው ነገር ግን የአስፋልት መንገድ ከአስፋልት ለማገናኘት 1.2 ቢሊዮን ብር አካባቢ በሚፈጅ በጀት ጨረታ ወጥቶ አሁን ስራ ላይ ገብተዋል ተቋራጩ ስለዚህ ቀጣይ የአስፋልት መንገድ ይሆናል ማለት ነው የመብራቱን በሚመለከት አሁን ሰብስቴሽን አልቋል አልቆ ወደ ስራ ገብቷል ሰብስቴሽኑ በዚሁ በወራቤ ከተማ ለዚህ ለኢንዱስትሪ መንደር ሙሉ ፖል ተከላ ተከናውሏል መስመር ዝርጋታው አልቋል የጀመሩ ኢንዱስትሪዎች ቀጥታ ከዚሁ ማብራት ነው አልፈው እየሰሩ ያሉት የመብራት ችግር የሌለበት ነው። ውሃንም በምንመለከትበት ጊዜ ውሃ ምንም አይነት ችግር የለም። ሙሉ የውሃ አክሰስ አለን። በመጨረሻም በመንግስት የሚደረገው ድጋፍ ሳቢና ጥሩ በመሆኑ ባለሀብቶች ወደ ሶጃት ኢንዱስትሪ መንደር በመግባት እንዲሰሩ የሶጃት ዱቄት ፋብሪካ ስራ አስኪያጅ አቶ አህመድ ሙዘሚል ጥሪያቸውን አቅርበዋል። እንደ አካባቢው እንደ መስተዳድር ብዙ እድሎችን ሲያመቻቹልን ነበር ማለት ወደ ስራም እንድንገባ እንደገባ ግንባታዎቹም እንዲፋጠኑ በነበረው ሂደት ላይ ሁሉም ቅንነት የተሞላበት የአመራር ሁኔታ ነው ያለውና፣ እሱ ነገር ትንሽ አትራክቲቭ ነው። እዚህ ላሉ ኢንዱስትሪ ዞኖችም ጥሩ የሚያስፈል ነገር ነው ያለው ማለት ነው። ሌሎቹም የኛን አይተው መግባት ይችላሉ ብዬ አስባለሁ። ምክንያቱም መብራት አይቆራረጥም፣ ውሃም አሪፍ ነው። ትንሽ የመንገድ ነች ብያለሁ፣ ቀደም እንደነገርኩ እንጂ አጋዥ ናቸው። እዚህ ያሉ ማህበረሰቦችም ሳያቸው ጥሩ ናቸው።